በግብርናው ዘርፍ ከሚስተዋሉ ችግሮች መካከል የምርት ብክነት ይጠቀሳል። ዘመናዊ የግብርና መሳሪያዎችን መጠቀም ደግሞ ለችግሩ በዋና መፍትሔነት ይነሳል። በማህበር ተደራጅተው በርካታ የግብርና አጋዥ ማሽኖችን የሚያመርቱ ወጣቶችን ተሞክሮ ከማህበሩ ስራ አስኪያጅ አብረን እንከታተል። ኤልያስ በቀለ ባላለው። የድርጅታችን ስም ኤልያስ በቀለና ጓደኞቻቸው አጠቃላይ ኢንጂነሪንግና የብረተብራት ስራ ሽርክና ማህበር ነው። የስራ ድርሻዬ ዋና ስራ አስኪያጅ ነኝ። በግል ድርጅት ውስጥ ተቀጥሬ በዲዛይንና የምርት ክፍል ኃላፊ ሆኜ ነበር የምሰራው። ድርጅቱ የተለያዩ የግብርና መሳሪያዎችን ከተለያዩ ሀገሮች ያስመጣ ነበር፣ ዘመናዊ ማሽኖችን። ከዛ ባገኘት ልምድ የግብርና ማሽነሪዎችን በራሴ ካምፓኒ ላይ ለሀገራችን ተስማሚ በሚሆኑ መልኩ የግብርና ማሽነሪዎችን ማለትም የተለያዩ የእህል መውቂያ ማሽኖች፣ መፈልፈያ ማሽኖች፣ የመኖ ማቀነባበሪያ ማሽኖች እንደገና በተጨማሪ ደግሞ አሁን ላይ እያመረትን ያለነው በትራክተር ተቀጽላ የሚሰሩ ተጎታች ጋሪዎች፣ ገልባጭ ጋሪዎችን እነሱን እያመረትን እንገኛለን። ስንጀምር የነበረው አነስተኛ ካፒታል ነበር። ዛሬ ላይ ወደ 19 ሚሊዮን አካባቢ የሚገመት ካፒታል አለን። አሁን ላይ በቋሚነት 12 የሚሆኑ ቋሚ ሰራተኞች አሉን። ጊዜያዊ ደግሞ እንደ ወቅቱ ሁኔታ እስከ 8 ድረስ እናስገባለን አሁን ከጀመርንበት ከ2013 አሁን እስካለንበት እስከ 2016 መጨረሻ ወደ 370 የሚሆኑ ማሽኖችን አምርተን ለገበሬዎች አዳርሰናል የምናመርታቸውን ማሽኖች አብዛኛው ጥሬ ዕቃ የምናገኘው ከሎካል ማርኬት ነው የውቂያ ሰዓት ሲደርስ የሚፈለገው ማሽን ብዙ ነው የገበሬው ፍላጎት ከፍተኛ ነው ነገር ግን እኛ የማምረት አቅማችን በቦታ ችግር ምክንያት ውስን ስለሆነ መንግስት እንደው ቢችል እነዚህ ያሉትን ማሽኖች አይቶ ተደራሽ እንዲሆን የቦታ ማስፋፊያ ወይም ደግሞ የቦታ እንትን ቢያግዘን ብለን እናስባለን። አቅም ካለው ቀጥታ እንዲገዛ እናደርጋለን። አቅም ከሌለው ደግሞ የተለያዩ የፋይናንስ ተቋሞች አሉ። ለምሳሌ አዲስ ብድር የሚባል ተቋም አለ፣ ኦሮሚያ ካፒታል የሚባል አለ፣ አሁን ደግሞ በቅርቡ የተጀመረው ስንቄ ባንክ አለ። ከነሱ ጋር በማያያዝ በነሱ በኩል በብድር ከኛ መውሰድ ይችላል። ይሄንን ማሽን እኛ ስንሸጥላቸው እንዴት ይጠቀማሉ? ማሽኑን እንዴት ኦፕሬት ያደርጉታል የሚለውን መጀመሪያ ስናስረክብ ትሬኒንግ እንሰጣቸዋለን። የናፍታ ወይም ደግሞ የቤንዚል ጀኔሬተሮችን እላያቸው ላይ እንገጥማለን። አብዛኛው ሰው የሚመረቱት ምርቶች ከውጪ የሚመጡት የተሻሉ እንደሆነ ነው የሚያስበው። እኛ ደግሞ አሁን እያለን ያለነው እኛ መናመርታቸው ምርቶች አንደኛ የአንድ አመት ዋስትና እንሰጣቸዋለን። ሁለተኛ ችግር ሲገጥማቸው ማንኛውንም ስፔር እኛ ጋር ማግኘት ስለሚችሉ የሀገር ምርትን መጠቀም ቢለመድ እሱ የተሻለ ነው ብዬ አስባለሁ። አሁን አሁን የተለያዩ መስሪያ ማሽኖችን የሚያመርቱ ተቋማትን በየአካባቢው የተመለከትን እንገኛለን። ከውጭ የሚገቡ ማሽኖችን በሀገር ውስጥ ምርት መተካት ደግሞ ጠቀሜታው የጎላ ነው። ሪፖርተራችን ኤዶሚያስ ንጉሴ በራሱ አቅም የተለያዩ ማሽኖችን በማምረት ለገበያ ከሚያቀርብ ወጣት ጋር ቆይታ አድርጓል። ዝርዝሩን ከወጣቱ አንደበት አብረን እንከታተል። ስሜ እስጢፋኖስ ይባላል የኢቶፕ ማሽነሪ መስራችና ዋና ስራ አስኪያጅ ነኝ። በኛ ድርጅት ውስጥ ብዙ አይነት ማሽነሪዎች እንሰራለን። በዋነኝነት አተኩረን የምንሰራባቸው ግን ማኒፋክቸሪንግ ላይ የሚያገለግሉ ማሽኖችን በደም ትኩረት ሰጠን እንሰራለን። ከነዚ ውስጥ ረጅም አመት በደም ብዙ ጊዜ የሰራንባቸው ማሽኖች የሳሙና ማምረቻ ማሽኖች ሳሙና፣ ኦሞ፣ ላርጎ ፈሳሽ ሳሙና፣ ሁሉንም አይነት ሳሙና ማምረቻ ማሽኖችን እንሰራለን። ከነሱ በተጨማሪ ደግሞ ፕላስቲክ ሪሳይክሊንግ ስራ ላይ የሚያገለግሉ የተለያዩ ማሽነሪዎች እንሰራለን። ከእነሱ ውጭ ልክ እንደዚሁ ብዙ አይነት ማሽኖች አሉ። የጨው ፕሮሰስ ማረጊያ ማሽኖች፣ የቡና መኪያ መፍጫ ማሽኖች እንዲሁም ደግሞ በቅርብ ጊዜ ደግሞ የጀመር ናቸው ደግሞ የተንቀሳቃሽ የሆኑ ቀለል ያሉ የወርቅ ማጠቢያ ማሽኖችም እናመርታለን። እነዚህ ማሽነሪዎች በዋነኝነት የሚያገለግሉት ለምንድን ነው? እነዚህ ፕላስቲክ ማቴሪያሎችን ሀይላንድ ሊሆን ይችላል፣ ጀሪካን ሊሆን ይችላል፣ ፒቪሲ ፓይፖች ሊሆኑ ይችላሉ፣ እንዲሁም ፌስታል ማዳበሪያ። እነዚህ እንዳለ መልሰን ጥቅም ላይ ለመዋል ስንፈልግ መጀመሪያ ላይ ክራሽ ይደረጋል፣ ይፈጫል። እነዚህ ማሽነሪዎች በሀገር ውስጥ ማምረታችን ምንድነው የሚያሰጠው ጥቅም? በጣም እንቀንሳለን ማለት ነው፣ ውጭ ከሚመጣበት። እዚሁ ሀገር ውስጥ ሲሆን ግን የሚሰራው የተሰራበት ማቴሪያል እዚሁ ነው፣ መቀየር የሚኖርብንን ነገር እንዳለ እዚሁ ማስተካከል እንችላለን ማለት ነው። ሶ ሜንቴናንስ ላይ በቀላሉ ሶሉሽን እንዲኖራቸው ያደርጋል። እኛ ድርጅት ውስጥ አሁን በቋሚነት ስምንት ዘጠኝ ሰራተኞች አሉ እንዲሁም ደግሞ በኮንትራክት የተመላለሱ የሚሰሩ ብዙ ሰራተኞች አሉ። በእኛ በድርጅታችን በኩል ይህን ያህል እድል ስራ እድል ፈጠራ አድርገናል። አሁን የምንሰራቸው ስራዎች ግን ያላቸው ትልቅ ጥቅም ምንድን ነው? አንድ ማሽነሪ ከኛ ተሰርቶ ልክ ሲወጣ ሌላ ቦታ ላይ ልክ እንደዚሁ ስድስት ሰው ሰባት ሰው ስምንት ሰው የስራ እድል ነው የሚፈጥረው ማለት ነው። ኢትዮጵያ ወደፊት እቅዱ በኢስት አፍሪካ እንዲሁም በአፍሪካ ደረጃ የማሽነሪ ሰፕላየር መሆን ነው። የደቡብ ምዕራብ ኢትዮጵያ ክልል ገቢዎች ቢሮ የክልሉን 60 በመቶ ወጪ በገቢ ለመሸፈን ግብ ጥሎ እየሰራ እንደሚገኝ አስታወቀ። ቢሮው ባለፉት አስር ወራት ከመደበኛና ማዘጋጃ ቤታዊ ገቢ ከ7.9 ቢሊዮን ብር በላይ ገቢ መሰብሰቡ ተገልጿል። ሰለሞን ባረና የክልሉ ገቢዎች ቢሮ የህዝብን የልማት ተጠቃሚነት ይበልጥ ለማጎልበት የባለ ድርሻ አካላትን ያሳተፈ ጥረት በማድረግ ላይ ይገኛል። የቢሮው ኃላፊ ወይዘሮ ህይወት አሰግድ እንደገለጹት ባለፉት አስር ወራት ከተለያዩ የገቢ ማዕቀፎች ለመሰብሰብ የታቀደን ተግባር 93 በመቶ ለማሳካት ተችሏል ብለዋል። ዘመናዊ የታክስ አሰባሰብና አስተዳደርን በመዘርጋት የገቢ አሰባሰብ ስርዓቱን ውጤታማ ለማድረግ ከተሰሩ ስራዎች መካከል የቴክኖሎጂ ተደራሽነትን ከሃምሳ በመቶ ከነበረበት ወደ 96 በመቶ በማድረግ በአጠቃላይ በአስር ወር ውስጥ ከመደበኛ እና ማዘጋጃ ቤታዊ ገቢ 8 ቢሊዮን 527 ሚሊዮን 25 523 ብር ለመሰብሰብ ግብ ተጥሎ 7 ቢሊዮን 956 ሚሊዮን 637 197 መሰብሰብ ተችሏል። በመድረኩ የተገኙት የክልሉ ርዕሰ መስተዳድር ዶክተር ኢንጂነር ነጋሽ ዋጌሾ በበኩላቸው የህዝብን የልማትና የመልካም አስተዳደር ጥያቄዎችን በተገቢው ለመመለስ በገቢ አሰባሰብ ላይ ሊተኮር ይገባል ብለዋል። አጠቃላይ ከገቢ አስተዳደር ስርዓት ጋር በተያያዘ የህዝባችን የልማትና የሰላም የመልካም አስተዳደር ጥያቄዎች በጣም እያደጉ እየበረቱ መጥተዋል። ይህንን በጀት ደግሞ ከግብር ወይም ከታክስ የምናገኘው ነው። ሌላ ምንም አይነት ምንጭ የለንም። አፈጻጸሞችን ይበልጥ ለማጎልበት በገቢ መሰረቶች ላይ ትኩረት ሊደረግ እንደሚገባና የአሰራር ስርዓቶችንም በቴክኖሎጂ ማስደገፍ እንደሚገባ ርዕሰ መስተዳድሩ አሳስበዋል። ይህን ግብር ወይም ታክስ በአግባቡ በመሰብሰብ የገቢ መሰረቶቹን በማስፋት በሌላ በኩል ገቢን የምንሰበስብበት ታክስን የምንሰበስብበት እና የምናስተዳድርበት አሰራር ስርዓትን በቴክኖሎጂ እየታገዘ በማድረግ ገቢ አሰባሰብ ሂደት ውስጥ ትልቅ ሚና ያላቸው የንግዱ ማህበረሰብ አካላትን ቀረብ ብለን በመደገፍ ጥያቄያቸውን በመመለስ በዛ ሂደት ውስጥ ታማንነትን እንዲያሳድጉ የሚያገኙትን ትርፍ ወይም የሚሰበስቡትን ገቢ ሳይደብቁ እንዲያሳውቁ በዛ አይነት ውስጥ መንግስት ሊያገኝ የሚገባውን ድርሻ እንዲያገኝ የማድረግ ስራ መስራት ይጠበቅብናል። በክልላዊ የገበያ አሰባሰብና አጠቃቀም ላይ የታዩ ክፍተቶችን በዘላቂነት ለማረም በመስተዳደር ምክር ቤቱ የተዘጋጀ የገበያ አሰባሰብና አስተዳደር አጠቃቀም ደንብ ተግባራዊ እንደሚደረግም ተገልጿል። ጊፍት ሪል ስቴት በመንግስትና የግል አጋርነት ልማት ፕሮጀክት አስራ ሁለት ሺህ ቤቶችን ለመገንባት ከተያያዘው ስምምነት መካከል የሁለተኛው ምዕራፍ ፕሮጀክት ማስተዋወቂያና ሶስተኛው የሽያጭ ኤክስፖ መርሐ ግብር በዛሬው ዕለት ተጀመረ። በዚሁ ጊዜ ጊፍት ሪል ስቴት ለገዢዎቹ እስከ ሰላሳ በመቶ የሚደርስ የአጭር ጊዜ ቅናሽ ያቀረበ ሲሆን ከሁለት በመቶ እስከ አምስት በመቶ ቅድመ ክፍያ በመክፈል የቤቶቹ ባለቤት መሆን እንደሚቻል ጥሪ አቅርበዋል። ጊፍት ሪል ስቴት አዳዲስ ሶስት መንደሮችን ጨርሶ ለቤት ባለቤቶች ካስረከበ በኋላ በአራተኛው የጊፍት ሜትሮፖሊታን መንደር በለገሃር አራት ሺህ ቤቶችን በመገንባት ላይ ይገኛል። ከዚህ በተጨማሪ በሁለተኛና ሶስተኛ ዙሮች የሚገነቡ ስምንት ሺህ የመኖሪያና የንግድ ቤቶችን እንዲሁም በስድስት ኪሎ በቦሌ መድኃኔ ዓለም በፊጋ በሀያ ሁለት ማዞሪያ በተክለ ሃይማኖት በሲኤምሲና በሌሎችም አካባቢዎች አራት ሺህ ቤቶችን በአጠቃላይ ከአስራ ስድስት ሺህ በላይ ቤቶችን ለሽያጭ አቅርበዋል። እነዚህ ግንባታዎች በሚከናወኑባቸው መንደሮች ትምህርት ቤቶች የሕክምና ተቋማት፣ የገበያ ማዕከላት፣ የሃይማኖት ተቋማት፣ የመዝናኛ ስፍራዎችና የመኪና ማቆሚያዎች እንደሚኖሩ ተገልጿል። ተመልካቾች የኢቲቪ 57 የቢዝነስ ዜና አብቅቷል። መቅደስ እንዳለ ነኝ። መልካም ምሽት።